እዚህ መምጣቴ ልጄን ሳያሳቀቃት አልቀርም። ምን ይሻለኛል? ወደ ሀገር ልመለስ? ግን ደግሞ እውነቱን ብትነግሬ ለእኔም የአእምሮ እረፍት ነበር። አምላኬ፣ አንድ ልጄን እንዳይንብልን እንሳሳላትን ልጄን አደራህን። ምንም አታርግብኝ። እንደ በደሌም ቢሆን እኔን ቅጣኝ። እንግዲህ ሰላም ሰላም፣ ቤተሰቦች እንዴት ናቸው? ሰላም ናቸው። ሰላማችሁ ስትስርቱ በድጋሚ ዛሬም በድጋሚ በጽናት ድራማ ክፍል አርባ ሰባት ከች ብያለሁ ማለት ነው። በጣም ደስ የሚል አስተማሪ ድራማ ነው ማለት ነው። በጣም ወድጀዋለሁ ኝ እየተከታተልኩት ነው ያለሁት ማለት ነው። እንግዲህ አባት ለልጁ ምን ያክል እንደሚጨነቅ እያያችሁት ነው። አዎ ልጅቱም ጽናት በጣም ውስጧ የተሰበር አይነት ነገር ነው እንትን እያለች ያለችው። ምክንያቱም አባት ሲከፋው ማንም ማንም ቢሆን አይወድም ማለት ነው። እንግዲህ ለእኔ ብቻዬን ምግብ አትስር እያለ ይገኛል አባት። እንግዲህ ምን ያክል እንደተሳቀቀ ሰው ቤት በጣም ከባድ ነው፣ በጣም ከባድ ነው ማለት ነው። እና ምክንያቱም ለመዱበት ሀገር እዛቸው ቤታቸው፣ ኮሳሳ ጎጇቸው ይሻላሉል ማለት ነው እና ፅናትም እንግዲህ እንደምትዋት በቃ፣ ፊቷም ትክክል አይደለም። ወደ ቤት ተነሳች፣ ሄደች። ለእነሱ ምግብ ስሪ አለ። አባትየውም በቃ በትካዜ እንደምታዋት ነው ማለት ነው። ፅናትም እንግዲህ በጣም ነው ውስጡ የያዘ ነው። ምን ነው ፊትሽ ልክ አይደለም? ደህና ነኝ፣ ፀሐዩ ነው መሰለኝ። እንደ ዜና እንዳትዋሽኝ እንጂ ምሩ፣ የአባቴ ጉዳይ እያሳሰበኝ ነው። ምን ነው አመማቸው እንዴ? አላቅም፣ ግን አባቴ የሚታክዘ ይሆ። አባታቸው በጣም ታክዟል። ምክንያቱም እያሉት ያሉት ነገር እንደምታወት እንደምትሰሙት ነው። ምሩ ደግሞ እኔ ችግር የለው፣ ምን ያግዝሻለሁ፣ አንቺ ሂጂና አባትሽን አዋሪያቸው እያለች ነው ማለት ነው። በጣም በሀሳብ ጭልጥ ነው እያለች አላቸው። አባትሽ ግን በጣም ነው የሚሳቀቁት። ምን ያድርግ ብለሽ ነው? በቤቱ የለመደ ሰው በሰው ሀገር ያሁን በሰው ቤት ተደርጎ እንዴት ይሁን ብለሽ ነው? በቃ እንደው ምን ሄደ ስራ አንቺ ቀኑን ሙሉ ሳለፋሽ እየዋልኩኝ ደግሞ ሌላ ልፋት ልጨምርልሽ? አንቺ ደግሞ የምታካብጁ ነገር አለ። በቃ አሁን ሄጅ ትክክል፣ አስር ቢርባቸው ምን ቢላቸው እንደ ቤት ማንኛውም የሚሆን ነገር የለም። እና እንግዲህ ምሩ ደግሞ እያለቻት ያለችው፣ በቃ አንቺ ሂጂ አባትሽን አጫውታቸው እኔ ምሩ እንሰራለሁ አለቻት። በጣም ደስ የሚል ነገር ነው። ሄደች። ጽኑ ራሱ ሄደች። ምሩ ራሱ በቃ በጣም እያዘነች ነው ያለችው። እስኪ ትንሽ ቀን። እማማ እንዴት ናት? ዋናው ለውጡ ነው። መቼ ነው ከሆስፒታል የምትወጣው? ኧረ እንደዛ ከሆነማ ቆንጆ ነው። አደራሽን ምናም ብለሽ። እንግዲህ እንደ ሰማችሁት ከሆነ እማማ እንዴት ናት እያለ ባለቤቱን እየጠየቀ ነው ማለት ነው። ይኬሩ አያት ያው እንደታመመች ሁላችንም እናውቃለን። እንግዲህ ውድ ባለቤቷ ደግሞ እንዴት ናቸው ብሎ እየጠየቀ ይገኛል። ተከታተሉት።

እዛ ከተማ ቆይታ የመጣች የጎረቤት ልጅ አለች። እማ ደግሞ ምን ሆና ነው እንደዚህ ፍቅር በደላ? ኪሩ ደግሞ እዝጋ፣ እውነት ነው፣ በጣም ከባድ ነው። ኪራ፣ አንተ ኮ ስለ እናት ብዙ የማታውቀው ነገር አለ። ለዛ ኮ ነው በተደጋጋሚ አለ። ኪራ እናቴ፣ ቆይ ምንድን ነው? እሱን ሌላ ጊዜ እነግርሃለሁ። ግን አንተ ለአንተ ያላትን ስስትና ፍቅር እኔም በጣም የምወዳት እናቴ እኮ ናት መተካ የሌለት እንደዛ ካልክ ባለችበት ሰዓት አስደስታት አባ ቆይ ባላት ሰዓት ስትል ምላ ማለት ፈልገህ ነው ማለት እኔና እናቴ ይኸውልህ አንድ እግራችን ወደ ጉድጓድ እገባል ስለዚህ ወግና ማረግን አሳያ ጊዜው ስላልደረሰ ነው እንጂ እኮ እኔም የኔ ላት ሴት አለች አንተ ልጅ ከእኔ እኩል ልትሸብት ነው። አራባንቲ ገና ከሆነ እንግዲህ ተናግሬ ያለሁ ጊዜ ወርቅ ነው። ለእናት ደስታ ስትል ኖር።